ማንኛውም የሰው ልጅ ደካማ ጎን እንዳለው ሁሉ ሩትዬም አንድ ደካማ ጎን አላት። ነገር ግን ደግሞ ሩትዬ ትናንትና ሄርሜላን የተናገረቻት ነገር ልክ ናት። ምክንያቱም ሄርሜላ ለምንድን ነው ወይም ደግሞ እንዴት ደፍራ ነው ቤተሰቦቿ ግቢ የገባችው? ምክንያቱም ይሄ ማለት ሰውን አቅሎ ማየትና፣ ይሄ በቃ ሰውን መዳፈር ነው ማለት ነው። ምንም ነገር ማስተካከል ከፈለገችም ሆነ ማስረዳት ከፈለገች በስልክ መናገር ትችላለች። በስልክ መናገር ማስረዳት ካልቻለች

ይቺልሽ ካራስ እስከምትወጣ ወይም ሩታ ካራስ እስከምትወጣ መጠበቅ አለባት። ካራስ ከወጣች በኋላ ወይ ባላጋ ልትወት ትችላለች፣ ወይ ደግሞ የራሷ ቤት ልትሆን ትችላለች። ያኔ ለማስረዳት መሞከር ትችላለች። አሁን ግን ቤተሰቦቿ ቤት ዘላ ቤተሰቦቿ ግቢ መግባቷ ይ በጣም ንቀትና በጣም መዳፈር፣ በጣም ሰውን አቀለው ማየት ነው። ቤተሰብ ጋር አሁን ምን ያህል ጸብ እንደሚፈጠር የእሷ የእሷ መዘዝ ለአብርሽም እንደሚተርፍ ሁሉ እየታየኝ ነው ማለት ነው ምክንያቱም አሁን አብርሽን እንዴት ችንድ ይዝህግቢያችን ልጃችን ትመጣለ፣ እንዴት ደግሞ ልጃችን አራስ ቤት ሆና እንዴት ታስረብሻት አለ፣ እንዴት እንደዚህ ታደርጋለህ፣ ምናምን የሚል ጥያቄዎች ሊመጡበት ይችላሉ ማለት ነው። እንግዲህ ያንን ጥያቄ አብርሽ አይ እኔኮ እንደዚህ እንደዚህ እንድታስረዳ ፈልጌ ነው፣ ምናምን ምናምን ሊል ይችላል። ነገር ግን እነዚህ ሰዎች ይችን ልጅ እንደ ጠላት ነው የሚያውተው። እንኳን አይደለም እናት አባቷ ብዙ የሩታ ተመልካች፣ የሩታ እህቶች ለራሱ ሄርሜላ እንደ ጠላት ነው የሚያዩት። ምክንያቱም ከአብሪሽ ጋር እያደረገች የነበረችው ስታደርግ የነበረው ነገር ደስ ሰላማይል ማለት ነው። እና ይቺ እንዴት ጠላታችንን ግቢ ታስገባለህ? እንዴት ግቢያችንን ታስደፍራለህ? ምናምን ብለው አብሪሽ ጋር ራሱ ትልቅ ጸብ የሚፈጥሩ ነው የሚመስለኝ ማለት ነው። ዝሮ ሰላም፣ ልባችሁ ሰላም፣ አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁ ቪዲዮ ላይክ አድርጉ። እንግዲህ እያወራ ያለሁት ስለ ትናንትናው ነው ማለት ነው። ትናንትና እየተፈጠረውን ሁላችሁም ታውቃላችሁ። ሄርሜላ ሄዳ እንደገና ሩትዬ እየ ደግሞ በቃ ወርቁንም አልቀበል ምናምን ብሎ ስትለው አብርሽ ደግሞ ወርቁን ወሮራ አድርጎ ተናዶ ተበሳጭቶ ምናምን በቃ ሄደ ማለት ነው። እዚህ ጋ ነው ሩትዬ አንድ ደካማ ጎን አለ ማንኛችንም ደካማ ጎን እንዳለን ሁሉ እሷም አንድ ደካማ ጎን አላት እያልኩት ማለት ነው። እርትዬ ያው አንዳንዴ ነገ የሆነ ነው በቃ ሰው አብርሽኮ እንደዚህ እንደዚ አድርጓል ብሎ ከነገራት ነገራት ነው በቃ ያንን ሀሳብ መቀየር አትችልም። አብርሽን ያላደረግኩትም ማስረጃም ማመጣ መረጃ ማመጣ ምንም ማመጣ አላደረኩትም ቢል ምንም ቢል በቃ አብርሽ እንደዛ አድርጓል ብሎ ከነገራት አንድ ሰው ታምናለች ማለት ነው። ያን ሀሳቧን ምንም አትቀይርም። በቃ እንደዚህ ነው አ እንደዚህ ነው። በቃ አንተ እንደዚህ ነህ፣ እንደዚህ ነህ፣ እንደዚህ ነው ብላ እንትን ትለዋለች ማለት ነው። ያኔ መረጋጋት ትንሽ እንትን ይላታል ማለት ነው። እንደነገርኳቸው ማንኛቸውም ሰው ጋር ደካማ ጎን፣ እየራሳችን ደካማ ጎን አለና ሩትዬ ደግሞ ተረጋግቶ የማሰብና ይሄ ነገር ልክ ነው እኮ ልክ ነው ልክ አይደለም ወይስ፣ እነዚህ ሰው ይላጣሉና ወይስ እውነታቸውን ነው ሲቆመ ብዬ ላስብበት ምናምን የሚል ነገር እንትና አትልም የሆነ ነገር ከነገሯት አው ልክ ነው፣ እንደዚህ ነው፣ እንደዚህ ያደርገዋል፣ በቃ አንተ እንደዚህ ነህ ምናምን ምናምን ብላ አብርሽን እንት ታመነጫጭቀዋለች ማለት ነው። ትናንትና ግን ትንሽ አሳዘነኝ። ለምን እንደው ታውቃላችሁ እንደዛ ትናደር ማለት ነው። ያኔ ተናደው ምናምን እንደዛ እንትን ሲል ማለት ነው። በእርግጠኝነት ወርቁን ሄርሜላ ትገዛው ምን ይደጋግ ምን የሚነገረው ነገር ወርቁን ሄርሜላ ትገዛው ም አብርሽ ነው የገዛው ግን ነገረኛ ላይ ያጣላቸው ነው ለእሷ የነገራት ማለት ነው እና እዚህ ደግሞ ያንን ነገርኛ መስማት የለባትም ነበረ። አብርሽ እንደዚህ እንደዚህ እኮ ነው አድርኩ እኮ ነው ምናምን ቢላት ያንን ሰው እስ እንኳን አደረገ እንኳን ሄር ሜላስ ብትገዛው ነው ወርቅ መሆኑ እንጂ ምንም ቸገር፣ ማንንም ይገዛው ብላ ያንን ሰው አፉን ማዘጋት ነበረባት ማለት ነው፣ እንጂ ያንን ሰው ኦኬ፣ እንደዚህ ነው እንደ እንኳን ነገርከኝ ምናምን ብላ ከባለው አጋ ወይም ከልጅ አባት ጋር መጣላት የለባትም ነበር ማለት ነው። ወይም ደግሞ ትንሽ ተረ መረጋጋት ነበር። ትንሽ ትንሽ እንደው ተረጋግታ በጥሩ ነገር ማውራት ነበረባቸው። መጀመሪያ እንደዚህ እንደዚህ ነው ብላ በጥሩ ሀሳብ ተነጋግረው፣ አይ እንደዚህ አይደለም ብሎ እሱ ከራሱ ካንደበቱ እኔ ራሴ ነኝ የገዛሁት እኔ አንቺን ለማስደሰት ራሴ ነኝ የገዛሁት ምናምን ብሎ ካንደበቱ እንትን ብሎ ካላት በቃ ያንን ሰው ጭራሽ ሲጀምር የምቀኛ ወሬ መስማት የለባትም። በትዳሩ በትዳር በማንኛውም ሰው ትዳር መሀል ወይም ውስጥ ደግሞ አንድ ምቀኛ ሰው አይጠፋም ማለት ነው። እውነቴን ነው የምላችሁ አ በማንኛውም ትዳር ሰው ማን አንድ ምቀኛ ሰው አይጠፋም ወይ? እሱ እኮ እንደዚህ እንደዚህ ነው ይላታል ለሴቲቱ ወይ ደግሞ ለወንዱ፣ እሷ እኮ እንደዚህ እንደዚህ ናት ምናምን፣ በቃ እንደዚህ እንደዚህ አድርጋት፣ ፍታት፣ እንደዚህ በላት። እሱ ነው ወይ ፍቺው። እንደዛ ርግው አይረባ አይሆንሽም ዘዛላ ነው ምናምን፣ በቃ ምቀኛ አይጠፋም እና ብዙ ሰው ያ አብዛኛው ሰው ባሎቻቸውን እያመኑ ነው እንጂ የሚቀመጡት እንደዛ ባሎቻቸውን እያመኑ ባይቀመጡ ኑሮ ማለት ነው፣ ማንም አብሮ የሚኖር ሰው አይኖርም ነበር ማለት ነው። ምክንያቱም እንደነገርኳችሁ መቀኛ ይበዛል። ትዳር ስትይዙ ስትይዙና መቀኛ ይበዛል። የሰፈር ሰው ሆነ ጎረ በጣ ሁሉም ሰው ይመቀኛችኋል ይመቀኛቸዋል ትዳር ስትይዙ ማለት ነው እና ስለዚህ ሩትዬ ለወደ አሁንም ቅርብ ነው። ተረጋግተሽ ሰቢ እይ እየተናገረች ነገር ወይም ደግሞ ወርቁን የገዛችው ሄርሜላ ናት ያለች ሰው እውነቴን ነው። ከእውነት የራቀው ውሸት የሆነ ነገር ነው። ምክንያቱም አብርሽ ነው የገዛው ወርቁ። እውነት ሄርሜላ እንዴት ነው የአራት ነው ምናምን ሽብር ወርቅ ገዝታ ሲጀመር፣ አገዛም፣ አገዛም፣ ሄርሜላ አልገዛችሁም፣ በጭራሽ አልገዛችሁም ማለት ነው ነውና እንደዛ ነው እኔ ማለት ምፈልገው እና ያው እንግዲህ አሁን ላይ እኔ መፈራውን ወይም እያስፈራኛለው አብርሽ ከሩትዬ ቤተሰቦች ጋር እንዳይጣላ ነው። ምክንያቱም ከነሱ ጋር ከተጣላ ዋናው ደግሞ ቤተሰብ ነው፣ ታውቃላችሁ ማለት ነው ልጅት ልጅና ልጅ ቢጣላ እንኳን እንትን ትላላችሁ። ልጅና ልጅ ቢጣላ ቤተሰብ እንደምንም እንደምንም ወይ ያስታርቃል ወይ ጊዜ ጠብቆ ራሳቸው ወይ ደግሞ ተጣልተው ተ ተ ተሞጋግሰውም ምናምን ወይ ራሳቸው እንዲታረቁ ዝም ይላል ቤተሰብ፣ በመል አይገባም ወይ ደግሞ በማል ገብቶ ያስታርቃል። ቤተሰብ ጋር ተሆነ ጠቡ ግን እጅግ በጣም ከባድ ነው። ልጅቱ እንደራሱ ሊያርቁበት ይችላሉ ማለት ነው። እና ያው ከነሱ ጋር ሊጣላ ይችላል ያልኩት እንግዲህ ሄርሜላን እዛ ይዟት በሚሄዱ ነው ማለት ነው። ምክንያቱም ይችን ልጅ የሚሰራውን ስራ ያሉ ሶሻል ሚዲያ ይጠቀማሉ። የሩታ ቤተሰቦች ሚዳ ሶሻል ሚዲያ የሩታ ቤተሰቦች እንዳለ ሶሻል ሚዲያ ይጠቀማሉና አብርሽ ከሄር ሜላ ጋር ምን ሲያደርግ እንደ ስነበተ ወይም እንደቆየ ያያሉ ማለት ነው። እንዴት አብረው ፎቶ እንደምትነሳ ብዙ ቪዲዮ ሲሰሩ ለራሱ እንዴት እንደምትለጣጠፍ፣ እንዴት እንደ በቲክቶክ የሚለቁትን ሁሉንም ቪዲዮ ያያሉ የሩታ ቤተሰቦች ማለት ነው። ምክንያቱም ሁሉም ሶሻል ሚዲያ ስለሚጠቀሙ፣ ስለዚህ ያን ያንን አይተው ዛሬ ላይ ደግሞ ልጃቸው አራስ ቤት በሆነችበት ራሳቸው ግቢ መታ እንደዛ ስትደፍራቸው ወይም ደግሞ እንደዛ አቅላ ስታያቸው ሊሰማቸው ይችላልና፣ እኔ እንጃ አብርሽ ጋር እንዳይጣሉት ነው ምለው ማለት ነው። ከዛ በተረፈ ያው እኔ ማለት የምፈልገው ፈልገው ነገር ሩትዬ መረጋጋት አለባት ነው ምለው። ቢያንስ ተረጋግታና ቁም ብላ ማሰብ አለባት። ያኔ ያኔ አንዳንድ ጊዜ ነው የተባለ ሁሉ አው ነው ማለት ይከብዳል ማለት ነው። ሊሆንም ይችላል ወይም እንደዛ ብሎ ማሰብ ነው ማለት ነው። ሊሆንም የሆነ ነገር ነው ካላችሁ እውነታውን ወይም እርግጡን እስከምታረጋግጡ ድረስ ሊሆንም ይችላል ብላችሁ ያዙት ማለት ነው። ይችላልን መጨመሩ አይከፋም። ምክንያቱም ነው ብላችሁ ሙሉ ለሙሉ አሚራችን አሳምናችሁ መሆኑንና አለመሆኑን ሳታረጋግጡ ከሰው ጋርም ሆነ ጸመፍጠር ወይም ደግሞ ከራሳችሁም ጋር የሆነ እንትን ሰጠገባ ከመግባት ሊሆን ይችላል በሚለው ቺን ጨምራችሁ ሊሆን ይችላል በሚለው ሂዳችሁ ከዛ ደግሞ እንትን ስትሉት ከሆነም ነው ብላችሁ እንትን ትላላችሁ ካልሆነም አልሆነም ትላላችሁ ማለት ነው። የሆነ ነገር ነገርና የሆነ ነገር የሆነ ሰው መጥቶ እንደዚህ እንደዚህ እኮ ነው። እኔ አሁን ማንም ወይ ጓደኛዬ እንደዚህ የሆነ ነገር ብትለኝ በቃ እዛ እዛ ሶሻል ሚዲያ ላይ እኮ የሆነ ነገር ተፈጥሯል ምናምን ነገር ብትለኝ፣ ወይም ደግሞ ለምሳሌ እኔ አሁን ሳውዲ ነው ያለሁት እና በቃ ሳውዲ እኮ ይቃማ አሁን ማሰራት ይቻላል አይደለ? ይቃማ ማሰራት እኮ ቆመ ምናምን ነገር ትናንትና ማሰራት ትችላላችሁ ብሎ ዛሬ እኮ አቆሙ ምናምን ብትለኝ ጓደኛዬ ነው እንዴ? ነው ሙሉ ለሙሉ አምላተም እሄዳለሁ። ሶሻል ሚዲያ እዛ አሉ አሉበት ቦታ አሉ አለችብኝ ቦታ እሄዳለሁ አያለሁኝ፣ አይቼ ከዛም በኋላ ነው እንጂ እኔ እንደዛ ስላለችኝ እንደዚህ እውነት ነው እንዴ ሙሉ ለሙሉ እውነት ነው ብዬ ለሌላ ሰው ሂጅ አልናገርም፣ ወይም ደግሞ ራሴንም ምን አላሳምነውም። ግን እዛ እዛ ቦታ ላይ ነው የተናገሩት አለችበት ቦታ ላይ እውነቱን አረጋግጣለሁ ማለት ነው። ይሄን ላቸው የፈለኩት ያው የሆነ ነገር መጀመሪያም ራሳችን ከማሳመን ነው ብለን ከመቀበላችን በፊት ራሳችንን ከማሳመናችን በፊት ነገሩን ማጣራት አለብን ማለት ነው። ያ ማለት ሩትየም ነገሩን አጣሪው ለማለት ያክል ነው ማለት ነው። እና ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝ ትርፍ ይበልልኝ። እስኪ ቪዲዮ ላይክ አድርጉኝ ማለት ነው በእያላችሁበት፣ እንዲሁም ሰብስክራይብ አድርጉኝ በእያላችሁበት። በድጋሚ ሰላማችሁ ይብዛ። ባይ ለሁሉም መረጋጋትን ያድለው ሰላማቸውን አላ ይፍጠርላቸው ነው የምለው እኔ ማለት ነው እና ባይደንህኑ